ሰላም ጤና ይስጥልኝ፣ እንዴት ናችሁ? ወደ ቻናል የተካታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው። ዛሬ ደግሞ ለትምህርት ቤት ደግሞ ለልጆች ደግሞ የምሳ አማራጭ ነው ይዤላችሁ የመጣሁት። ቀለል ያለ እንዲሁም በቤታችን በምናገኛቸው ግብዓቶች ደግሞ እንደዚህ አድርገን ደግሞ ቆንጆ ምሳ እናዘጋጃለን። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም ቀላል የሆነ የሚጣፍጥ ቁርስ ነው የምናዘጋጀው። እንግዲህ ላይክ አርጋችሁ ብጀምሩልኝ በጣም ደስ ይለኛል። ስለ ሁሉም አመሰግናለሁ። አሁን ስራውን ስንጀምር እዚህ ጋር መጥበሻችንን ጥደን፣ ያው አነስ ያለ ስለሆነ የምንሰራው ስራ እሱ ላይ አንድ አነስ ያለ ሽንኩርት እንደዚህ ደቀቅ አድርጌ ከትፌ፣ ይኸው እየንትን እያልኩ ነው ማለት ነው፣ እያበሰልኩት ነው ዛሬ እንግዲህ ቀለል ያለ ምሳ ነው የምንሰራው። ሁላችንም የምናገኛቸው ነገሮች ማለት ነው እና አንዳንዴ እንደ ምርጫ ይሆናል። እዚህ ጋር አንድ አነስ ያለ ካሮት ደቀቅ አድርጌ ፈቅፍቄ ጨምሬበታለሁ ከሽንኩርቱ ጋር አብረን እናበስለዋለን። ይሄን ያህል ካበሰልነው በኋላ የተወሰነ ዘይት እንጨምርበታለን። አነስ አድርገን ማለት ነው። አንዳንድ ጊዜ ብቻውን ደግሞ ፍርፍር ከምንሰራ እንደዚህ ካሮት ጨምረን ደግሞ ብንሰራው ደግሞ በጣም ይጣፍጣል። ያው እንደዚህ ያህል በስሎልኛል። ከዛ አነስ ያለ አንድ ቲማቲም ፍሬሹን ቲማቲም ደግሞ ደቀቅ አድርጌ እንደዚህ ጨምሬበታለሁ። ከዛ በርበሬን ጨመርኩት። ግማሽ ሾርባ ማንኪያ የሚያክል በርበሬ ጨምሬ ያለው። በርበሬ የማይመገቡ ልጆች ከሆኑ ደግሞ ብቻውን በቲማቲሙ ብቻ ማፈርፈርን ትችላላችሁ። የቲማቲም ፍርፍር ራሱ በጣም ነው የሚጣፍጠው። ትንሽ እርድ ጨምራችሁበት ብታፈረፍሩት በጣም ቆንጆ ነው የሚሆነው። ከዛ ትንሽ ውሃ እየጨመርኩበት ነው እዚህ ጋ። ከዛ ነጭ ሽንኩርት እዚህ ጋ ትንሿን ሁለቷን ነው ከትፌ ጨመርኩበት። ያው አነስ ያለ ፍርፍር ስለምንሰራ ሁሉንም አነስ አነስ እያደረኩ ነው እየጨመርኩ ያለሁት። ያው በርበሬው ስለተቁላላልኝ የተወሰነ የሚበቃልን ያክል ያክል ከልሽበታለሁ። ከዛ ጫው ነው እዚጋ የጨመርኩት። በትንሿ ማንኪያ በሻይ ማንኪያ ማለት ነው አንድ ጨምሬበታለሁ። ያው እዚጋ እየከደንኩ ነው እያበሰልኩት ያለሁት። እንደዚህ በደንብ ከተነከተክልን በኋላ ቂቤ ጨምሬበታለሁ። ያው ቂቤ ጣዕሙን ፍርፍርን ቆንጆ ስለሚያረግልን ማለት ነው ይኸው ቆንጆ ሆኖ ተንተክትኮልናል። አሁን እዚህ ጋር የሚበቃውን ያህል እንጀራ ኔ እየጨመርኩበት ነው። ብዙ እንደዚህ ፍርፍር ስንሰራ ደረቅ ባናደርገው ጥሩ ነው፣ ሰሃን ላይ የሚታሰር ስለሆነ ለበኋላ ድርቅ እንዳይልባቸው ለልጆች ትንሽ ላላ ያለ ቢሆን ቆንጆ ነው። ያው እንደዚህ አድርጌ ቆንጆ አድርጌ አፈርፍሬ ዋለው የኔ የደረቀ ፍርፍር አይደለም፣ ላላ ያለ ፍርፍር ነው። ከዛ እዚህ ጋር አንድ እንቁላል ቀቅዬ እንደዚህ በክበ ክቡ ቆራረጥኩትና በኋላ ደግሞ እንጨምረዋለን። እሱን ከድነን የሚቀጥለውን ስራ ደግሞ እንሰራለን። እዚ ጋር ለሁለት አነሳነ ስላለ ስስ ቂጣ ለምንጋግረው ትንሽ ዱቄት ነው ያመጣሁት። ትንሽ ጨው ጨመርኩበት፣ እንዲሁም ግማሽ ሾርባ ማንኪያ ዘይት ብጨምሩበት ያው ለቆንጆ እንዲሆንላቸው ለልጆቹ ማለት ነው። ከዛ ትንሽ ውሃ እየጨመርን እንደዚህ በእንቁላል መምቻ እንመተዋለን። የሁላችሁ እንደዚህ ቀጠን አድርጌ ነው ያቦካሁት እኔ። ቀጠን ሲል በደንብ መጥበሻ ላይ እንዲሄድልን ቀጠን ብታረጉት ቆንጆ ነው። ከዛ እዚ ጋር መጥበሻ እጅ አለው መጥበሻው ላይ አድርገን እንደዚህ እያደረግን እንጋግረዋለን። በጣም ቀላል የሆነ ቂጣ ነው። እንደዚህ አድርጋችሁ ብትጋግሩት ያው ቶሎ ቶሎ እንደዚህ፣ መጥበሻው ግን ኖንስቲክ ሲሆን ደግሞ እንደዚህ ይወጣላችኋል። ያው እንደዚህ በስሎልኛል፣ የመጀመሪያው። እሱን ደግሞ እቼ የሚቀጥለውን ደግሞ እንጋግራለን። ይሄም ስለበሰለ ይሄን እናወጣለን። አንድ ስለ ቀረኝ እሱን ጋግረዋለው ያው ሶስት ይሆናል ማለት ነው። ያው አንዱን ባትንትን ባትሉትም ሁለቱ በቂ ነው። ይው የኛውም ስለደረሰ ይው አውጣውና እንግዲህ እናዘጋጀዋለን። ደግሞ አሁን እዚህ ጋር ይሄኛውን ቴላ አለኝ እና ኑቴላ እንቀባውና ጠቅልለን እንግዲህ እንቆርጠዋለን። ያው ለሻይ ሰዓት ይሄኛው በጣም ቆንጆ አማራጭ ነው የሚሆናችሁ። ዛሬ እንግዲህ ምንም አይነት ፍሩት፣ ሁል ጊዜ ፍሩት ማድረግ አንችልም አይደለ? ስለዚህ ሁለቱን ብቻ ነው የሰራሁት እኔ፣ ይሄኛውን እና እንዲሁም ደግሞ ፍርፍሩ ማለት ነው። ያው ለልጆች ግን ይሄኛው ራሱ በጣም ነው ደስ የሚላቸው። ጣዕሙን በጣም ነው የሚጣፍጠው፣ ኑቴላ ስለተቀባ ማለት ነው። ትወዱታላችሁ፣ እንደ አማራጭ ስለሚሆናችሁ ሞክሩት። እዚህ ጋር ሁኔ ኒውቴላው ስላለ ነው የቀባሁት። እንደዚህ ማርም መቀባት ትችላላችሁ። ማር ቀብታችሁ ጥቅልል አድርጋችሁ ብትቆርጡትም ራሱ በጣም ነው የሚጣፍጠውና እንደሱም ማድረግ ትችላላችሁ። እንደዚህ አድርጌ ሁለቱን እንደዚህ አዘጋጅቼዋለሁ። አሁን ያው እዚህ ጋር እንግዲህ ፍርፍራችን እንግዲህ የደረሰልንን ፍርፍር አሁን እሱን አድርገን ደግሞ በሳህን ላይ ደግሞ አድርገን እናዘጋጃለን። በጣም ቀላል ቁርስ ነው፣ ግን ሲበላ ደግሞ በጣም ነው የሚጣፍጠው። ልጆችን በጣም ደስ ብሏቸው የሚመገቡት የምግብ አይነት ነው እና እንደዚህ ደግሞ ቀለል አድርገን አንዳንዴ መስራት ስለምንችል እንደዚ አድርጋችሁ እናንተም ሰርታችሁ እንግዲህ ያው ልጆቻችሁን ሸኙ። እንደዚህ በጣም ቆንጆ ነው። ፍሩት ካለን ፍሩት ማድረግ እንችላለን። ከሌለን ደግሞ ባናደርግም ችግር ስለሌለው ሁለቱም ብቻ በቂ ነው። ያው እንደዚህ አድርጌዋለሁ እና ለአይንም ደስ ይላል፣ እንዲሁም ደግሞ ሲበላም በጣም ነው የሚጣፍጠው። እስካሁን እንግዲህ ከኔ ጋር ስለነበራችሁ ለጊዜ ስለምታበረታቱኝ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዛሬም እንግዲህ ስራዬ ከተመቻችሁ ላይክ አርጋችሁ ደግሞ አበረታቱኝ። ስለ ሁሉም አመሰግናለሁ። በሚቀጥለው በሌላ ስራ ደግሞ እንገናኛለን። ሰላም ሁኑልኝ። ቻው